ቃሌ ቃሌ ከማር ይጣፍጣል ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተሉ ሁሉ የጌታችንን የኢየሱስ ክርስቶስ ጸጋ የእግዚአብሔርን ፍቅርና የመንፈስ ቅዱስን ህብረት ከሁላችሁም ጋር ይሁን እያልኩኝ ሁላችሁንም እንኳን ለዚህ ለሰላሳ ቀን ባዘጋጀ ነው የጾምና የጸሎት ፕሮግራም መጣችሁ ምላችሁ እህታችሁ ገነት ቦጋለ ነኝ። ከኤድመንተን ካናዳ። ዛሬ ደግሞ የምንመለከተው በቀን ስምንት በፍጹም ልብ በፊቱ መመላለስ የሚለውን ነው። በፍጹም ልብ በፊቱ መመላለስ መሪ ጥቅራ ጥቅሳችን አድርጌ የወሰድኩት ከአንደኛ ነገስት ስምንት ሀያሶስት ቁጥርን ነው አንደኛ ነገስት ስምንት ሀያሶስት እንዲህ ይላል በጌታ ስም አንባዋለሁ በፍጹም ልባቸው በፊትህ ለሚመላለሱ አገልጋዮችህ ኪዳንህን የምትጠብቅ ጽኑ ፍቅርን የምትገልጥ አንተነህ ይላል ሀሌሉያ ወገኖቼ አብርሃም ልጅ የማግኘት ተስፋውን ይዞ ማጸኗ ፍሬ አልባ ከነበረው ከባለቤቱ ጋር ከአገሩ ከወጣ በኋላ ሁለት አስርት አመታት ቆይተዋል፣ ተቆጥረዋል። ሶስተኛውም እየተጋመሰ ነበር። የተስፋውን መፈጸም በትዕግስትና በእምነት መጠበቅ ለአብርሃም ቀላል ጉዞ አልነበረም። እንዲያውም በባለቤቱ አነሳሽነት የተስፋውን ቃል መፈጸሚያ ፕሮጀክት ቀርጸው ከሳራ አገልጋዮች መካከል አጋር ከምትባል ጋር አብርሃም በመተኛት ልጅ ለማግኘት ሙከራ አደረጉ። ይሁን እንጂ ጥረታቸው በእግዚአብሔር ዘንድ ተቀባይነት አላገኘውም። እንዲያውም ቤተሰባቸውን ለትልቅ ትርምስ የዳረገና ለትውልድም የሚተርፍ እንክርዳድ ተዘራ። ታዲያ የእግዚአብሔር የሳራ ብቻ ሳይሆን የአብርሃምም አቅም ሙጥጥ ብሎ እስኪያልቅ ጠበቀና የተስፋው መፈጸሚያ ጊዜ ሲደርስ ለአብርሃም እንዲህ ብሎ ተናገረው። ዘፍጥረት 17 እና ሁለት ላይ እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ነቀፋም አይኖርብህ። በእኔና በአንተ መካከል የተመሰረተውን ኪዳን አጸናለሁ፣ ዘርህንም እጅግ አበዛለሁ አለ። ወገኖቼ እግዚአብሔር አብርሃምን ያዘዘው ነገር ቢኖር በፍጹም ልቡ በፊቱ እንዲመላለስ ነበር። ያን ጊዜ እግዚአብሔር ደግሞ የገባውን ኪዳን ፈጸመ። ፈጽሞ የማይቻለው ተቻለ። አብርሃምና ሳራ የተስፋውን ልጅ አቅፈው ሳሙ። እንግዲህ ይህንና የሌሎች የእግዚአብሔር ሰዎችን ልምምድ በማሰብ ንጉሱ ሰለሞን እንዲህ ሲል ጸለየ፤ በፍጹም ልባቸው በአንተ በፊትህ ለሚመላለሱ አገልጋዮች ኪዳንህን የምትጠብቅ ጽኑ ፍቅርህን የምትገልጥ አንተ ነህ ይላል። ታዲያ ወገኖቼ በፍጹም ልባችን በፊቱ ለመመላለስ በቅድሚያ አምላካችን እግዚአብሔር በፊታችን የሚወጣና የሚዋጋልን አምላክ መሆኑን መረዳትና ማመን ያስፈልጋል። እስራኤላውያን በፍጹም ልባቸው በአምላካቸው ፊት እንዲመላለሱ ሙሴ ሲያዛቸው፣ ይህንን ለማድረግ አቅም የሚያገኙት አምላካቸው በፊታቸው የሚወጣ አምላክ መሆኑን በማስታወስ እንደሆነ በመረዳት እንዲህ ይላቸዋል ዘዳግም አንድ ሰላሳ ላይ በፊታችሁ የሚሄደው አምላካችሁ እግዚአብሔር ከዚህ በፊት አይናችሁ እያየ በግብፅ እንዳደረገላችሁ ሁሉ አሁንም ለእናንተ ይዋጋል ይላል እኛም ዛሬ በፍጹም ልባችን በአምላካችን ፊት ለመመላለስ እሱ በፊታችን እንደሚሄድ ማመንና የእርሱን ዱካ መከተል ያስፈልገናል እንዲህ ያለውን ህይወት ስለሚመሩ ሰዎች ሲዘምር መዝሙረኛው እንዲህ ይላል እግዚአብሔርን የሚፈሩ ሁሉ በመንገዱም የሚሄዱ የተባረኩ ናቸው ይላል መዝሙር መቶ 28 አንድ ላይ። እንግዲህ ያውስ ወገኖቼ፣ የህይወት ምንጭ የሆነውን ልባችንን አጥብቀን ለመጠበቅ በፊታችን እንደሚሄድ ቃል የገባልንን አምላካችንን በእምነት በማየትና ዱካውንም በመከተል በፍጹም ልባችን በፊቱ መመላለስ እንደሚያስፈልገን ልብ እንበል። አሜን። የዘላለም አምላክ የዘላለም ንጉሥ እግዚአብሔር ሆይ ክብር በሰማይ ክብር በምድር ለአንተ ይሁንልህ። ዛሬም አባት ሆይ ዛሬም በፍፁም ልባችን በፊት በመመላለስ ልባችንን እንድንጠብቅ በፊታችን ልትወጣ ቃል የገባህልንን አንተን በእምነት በማየት ዱካህን እንድንከተል በክርስቶስ የሱስ ጸጋ እንድትረዳ እንጸልያለሁ። በጌታ በኢየሱስ ክርስቶስ ስም አሜን። ቃሉ ቃሉ ከማር ይልቅ ይጣፍጣል ቃሉ ቃሉ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል።